ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? የቤትሾ ቤተሰቦች ቤተሰብ ያልሆናችሁ ይህን ቤት ላይክ፣ ሸር እያደረጋችሁ ያለኝን እውቀት አካፍላችኋሉ። ይው ቁርጥ ጮማ ምናምን ባይሆንም የአትክልት ግባቶችን አሳያችኋሉ። ለቁርጡ ለስጋ ነክ ወይም ደግሞ ለዶሮ ላሳ ነኮች እስከምንደርስ ድረስ እስከዛ ድረስ በአትክልት ላሳያችሁ ነው። ብቻዬን ልሰራው ነበረ፣ ግን ለምን ተከታታዮች ለምን አያዩትም ብዬ ነው አሁን እዚህ እኔ በቀደም ወድቆ መቅረት የለም በሚል ቻላል የሰራውት መኮረኒ ነው ይሄ። ከዛ እዚህ ጋር ልጀምረው። ሙዝ ልጨ ነበረ ከዚህ ነጭ ሽንኩርት ታያችሁት። ነጭ ሽንኩርትና ትንሽ ዬ ከዚህ ጨው አድርጌ ያለሁ እንዲያርጌ እዚህ ጋር አራት ሊሙን አለ አራት ሊሙን አለ ይሄ የለውዝ ቅቤ ነው። በነገራችን ላይ እኔ በጣም እንዲህ አይነት ነገሮችን እወዳለሁ። የለውዝ ቅቤ ነው። አሁን ምን አደርጋለሁ? መስራቾ የለውዝ ቅቤውን አወጣና አንድ ማንካ ዜቅ አደርገዋለሁ እዚህ ጋር እዚህ ጋር እ ነው መኮረኒያ አለ ከዛ እዚህ ጋር ደግሞ እንደምታዩት ያው ታጥቦ የተቀመጠ ሁለት ነጭ ሽንኩርታ ቀይ ሽንኩርት አለ፣ ግን የማደርገው አንዱን ነው። ሁለት ጥቅል ጎመን አለ እዚህ። በጣም ትንሽ ነው፣ በጣም ትንሽ ነው። እቺ ያው ተበቃለች ለምሳሌ ሆነ። እዚህ ጋር አቮካዶ ሶስት አቮካዶ አለ፣ ሶስት አራት አቮካዶ ሁለት ማንጎ አለ ከዚህ ጋር አራት ሙዝ እዚኛው ጋ አምስት ሙዝ አለ። ከዛ አብረን እንቀጥላለን። ፕሊስ ይህን ቤት ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ትንበሉ ማለት ነው። እንደገና አይታችሁ ቲማቲሙን ያላሳየኋችሁ ያልነገርኳችሁ፣ ያው እንግዲህ ሰላጣ ስለሆነ የግድ ቲማቲም ስለሚሆንበት ብዬ ነው ያወራ ወረኛ ነው የሚባለው። ወረኛ ሰው ወረኛ ነው የሚባለው። አባችሁ ይሰራ ይበላል። እውነት ነው። ስሩ፣ ተጠቀሙበት። አሁን በጣም ብዙ ሰዎች ኮሜንት ላይ በጣም ትልከሰከሳላችሁ፣ ትሳደባላችሁ። ሰው ራሱ በራሱ ቤት ተኮሰተው በራሱ ቤት ያነሰው እኮ እናንተ ናችሁ እንጂ መጥፎ መጥፎ ኮሜንት የምትጽፉት ናችሁ እንጂ መጥፎ ያነ ሰው እኮ መጥፎ ኮሜንት ጻፍሽለት፣ ጥሩ ኮሜንት ጻፍችለት፣ ዶላሩን እየበላ ነው። ስለዚህ እባካችሁ ዩቱብን ክፈቱ። ሰው ትሆናላችሁ ስትባሉ ትላላችሁ፣ አትሰሙ። ስሩ ስትባሉ አትሰሙ። እኛ የሰማነው ይኸው እየሰራን ነው። እኛ ሰው የሰራውን ስራ ሰርከን እንኑር ብለን የሞከርን ሰዎች ይሄው ሰርተን እየበላን ነው፣ እያችሁ። ስለዚህ እናንተ ለምንድን ነው ስልካችሁ እጃችሁ ላይ የሰው እንትን እስክሮን እያደረጋችሁ ለምንድን ነው እድሜያችሁን የምትፈጁት? ነው እውነቴን ነው የምላችሁ? ወይ ሲያምር እንደኔ ግን ጥቅል ጎመን የሚወድ ሰው እንደኔ ጥቅል ጎመን የሚወድ ሰው በጣም አይጠቅምሽም። በሹካ ማንካ ስለሚበላ እንዴት ነው እንዴት ጥሩ ታላችሁ። ፕሊስ፣ ይሄን እንዳታረጉት። ይሄን ከበላችሁ አሁን እኔ ሰሞኑን ይሄን የምበለው ያው እንዴት ታውቃላችሁ ሰላጣ ቦርጭ ያጠፋል አሉ። አስሙር ነው እንዳትልኝ ግን አይ ሰውን እንደው ስትደልሉት እኮ ነው። ሰንጀሪ እናንተን ይለያያል እኮ ይላያልኩ ሰንጀሪ ተሰራ ሰውና በሰላጣ የጠፋለት ያስተውቃል። አሁን እስካፊ እስካፊ ይሄ እስካፊ ጉድ ነው። ተፈጭቶ ታሽጎ አረብ አገር ያላችሁት ታውቁታለች። እስካፊ ነው እርግጠኛ ነኝ። እስካፊ የሚባለው ቡና እሱን በሌሞን ብትጠጡት ጡት የለ ቂጥ የለ ቁርጭ የለ ያጠፋል ግን ያንን ማድረግ የምትችለው ማታጠባ ሴት ማታጠባ ሴት ማድረግ ትችላለች። አሁን እኔ ስለማጠባ እሱን ነገር አልጠቀመውም። ለምን ብትሉ አጠባለሁ እኔ። ስለማጠባት ለልጅ ይተላለፈዋል። እሱ ነገር ጥሩ አይደለም። ያችሁ በጣም ነው ማወደውን እንደዚህ

አቮካዶ እንግዲህ ሴትዮዋ ጥሩ ነው ብላኝ የሸጠችልኝ፣ እድል ያውጣኝ፣ እድል ያውጣኝ። አብረን ነው የምናየው። መጥፎ ከሆነም አይ ብዙ አይከፋም፣ ግን ብዙም ይከፋም የለውም ብዙም አይከፋም። ግን ይሄን ካራላት ወደው በጁስ ካልሆነ እንደዚህ ባይነች ። ምክንያቱም በጣም አረንጓዴ ወይም ደግሞ ብጫው ነው ማለት ነው። እስኪ ይሄን ይሄ ለጁስ ነው ማለት ነው። እስኪ ይሄ በነገራችን ላይ ኦ ማይ ጋድ ኦ ማይ ጋድ! ሰፈራችን ላማችን ጮኸች። የሰፈራችን ላም ናት የእኛ አይደለችም። እኔ ገና ልገዛ እያሰብኩ ነው። ልገዛ አበረታታ ይበቃዋል። ይሄ አቮካዶ ይበቃዋል። ሁለት አረኩበት፣ ሁለቱ ደግሞ ለጁስ ልክ እንደምንሰራ ላሳያችሁ ነው። አሁን ወደ ማንጎ ወደ ማንጎ ነው ማንጎ ላይ ሰላጣ፣ ሰላጣ ላይ ማንጎ አይሆንም የምትሉ ሰዎች አልሰማችሁም። እኔ ውስጤ ነው። እናቴ አሁን እንደዚህ ታደርጉና እንደዚህ ታደርጉና በደንብ እዩ። እግዚአብሔር ምስክሬ ነው። ቀምሳችሁ እኩል ነው። ሽ የተቆረጠ ማለት ነው። ይጨመራል እዚህ ጋር ከዛ ቲማቲም ጠዊል ጠዊል ወይም ረዣዥም ወይም ስላይዝ ኦ ስላይዝ ስላይዝ ስላይዝ አላችሁ ትከትፋላችሁ። እሄ የቂናዳ ቅጠል አሁን እዚህ ጋር ዳጣ አለ። ዳጣ እኔ እያማመኝ ስለሆነ እንዴ አረጋሪ ጓሬ እኔና ካይን ፋሚሊ ቤት እንደሚወደው እናንተ አላያችሁ። ከዛ አሁን የማንጎ ሙዝ አቮካዶ አድርጌ ጁስ ፈጨ ሆን ስላለ ውሃ በጣም አለ። አሁን ነው ፍቅሮች አ መፍጫውን አንጥቻለሁ። አሁን ይህ መፍጫ በነገራችን ላይ እዚህ ሀገር የተገዛ አይደለም። ከስንት ዓመቱ ልበላችሁ እንደራሴ አሁን አስራ አንድ አመት አይደል? አሁን እንደራሴ አስራ አንድ አመት ነው። አስራ አንድ አመት እሺ። ይሄ ማለት ነው እንደራሴ ምግብ ሲጀምር የተገዛለት ነው፣ እና ከሱዳን የመጣ ነው። እናንተ አሁን አታምኑም እንዴ? ይሄን ያህል አመት ምናምን ትላላችሁ። እኔ አሁን የምትጠቀማቸው እቃ በሙሉ ከሱዳን የመጡ ናቸው። የድሮ ዕቃ ናቸው። ይሄ አሁን ሳህን ምናምን ምናምን ነው የገዛሁት፣ ከድሮ ይሄ ድስት የምታዩት ድስት፣ ይሄ ደርዘን ደርዘን ነገሮች፣ ሁሉን ነገር እዚህ የመጣው ከሱዳን ነው። እኔ ወደ ዱባይ ስሄድ ባለቤቴ ኡመራ የሚባል ወደቀብኝ። ኡመራ የሚባል ሀገር ታውቁ ከሆነ በኡመራ መስመር ይዞት መጣ ማለት ነው። በጣም አሪፍ ነው። ይህ ለጁስ በጣም አሪፍ ነው። ግን እዚህ ጋር እንትኑ ሞላብኝ። የገርም ማንሳት አለብኝ። ሲጀመር ምግብ ሰሪ አትባልም፣ የፍትፍቱን አታነሳ ከሆነ ምግብ ሰሪ አትባልም ይባላል። ምግብ ሰሪ ማለት እንደዚህ የፍትፍቱን እያጸዳች። እንደዚህ ፍየሎች አሉኝ። እሺ፣ በፍየሎች ይሄንም ዘር እዘራለሁ። ይበቅለን ይበቀለው ይበቅላል ያልበቀለው አጥዘዋለሁ። ግን እዛ ላይ ስላረኩት ትንሽ ይታያችኋል። በቃ እንደዚህ ሆነ ከዛ የስኳር ሸንኮር አገዳ ማድረግ ትችላላችሁ። ስኳር የማትወዱ ሸንኮር አገዳ ማድረግ ትችላላችሁ። መብራፋ ስ ችግር የለውም። እስከዛሁን ይሄን አደበልካለሁ። በዚኛው በር ስለከፈትኩት ጨራው ገባኝ ናታው ራ ይሄ ቪዲዮ የተሰራላችሁ ከቅዳሜ መልስ ነው። ከቅዳሜ መልስ ከገበያ መልስ ነው። ዛሬ ለፖስቶው ይችላልው፣ ለገበያ ለፖስቶው ይችላልው። ስለዚህ ዘይት በፍጹም እንዳታረጉ፣ ዘይት አታርጉ እሺ። አቮካዶ ለራሱ ዘይት ነው። ወቀቱ ምናምን ስላለ እ የለውዝ ቅቤ ስላለ ይሄ ጨው በባለፈው ሁለት መቶ ብር ነው የገዘውት ስላችሁ፣ ጨው እንዴት 200 ብር አለች እንዴት 200 ብር ትላለች የጨው እያላችሁ አባራ። ማንኛውም ጨው ኢትዮጵያ ውስጥ ኪሎ 225 ብር ነው ኪሎ ማለት ነው። ይሄ ጨው ግን ማየት ትችላላችሁ። 200 ብር የሚገዛበት ምክንያት ስላለው። እሺ ዝም ብሎ ዝም ብሎ 200 ብር ምናምን ስለተባለ ይዞ መሮጥ አይደለም፣ ማስተዋል አለባችሁ። ምን አይነት ጨው ነው 200 ብር የተባለ ብላችሁ ማስተዋል ነው እንጂ አይ ጨው ኢትዮጵያ ውስጥ 200 ብር ገባ አልገባም። 25 ብር፣ 30 ብር፣ በዛ ከተባለ 40 ብር ነው ኪሎ ማንኛውም ሰው ማለት እኔ ዝም ብዬ የምጠቀመው ይህ ለሰላጣና እሺ ነው፣ ለሰላጣና እዮቤ። አሁን እዚህ ጋር ትንሽዬ አስራ ሁለት አይነት ቅመም ያላት አለች፣ ትንጥ ነው። የቀመሽበትን እና ማሰልሽበት አይመለከታችሁም፣ ነው ፋሚሊ ነው የሚበላው። ይሄው የሰራሁት መኮረኒ ቁጭ ብዬ እንቅልፌ ና ቁጭ ነው የሰራሁት። ከእናንተ ከተ ከተለያዩ በኋላ ጓደኞችን ስልክ እያወራሁ በነገራችን ላይ እምላችሁ አንዳንዴ እንገራችሁ በሰው ትዕዛዝ የምትሰሩ ሰዎች ስራ ቤትም ይሆናል፣ መኖሪያ ቤት ሊሆን ይችላል፣ ድርጅት ሊሆን ይችላል፣ የተለያየ ስራ ይሆናል። ግን የዛ ስራ ባለቤት እናንተ ያልሆናችሁ እናንተ የምትሰሩ አሰሪያችሁ ሌላ የሆነ የሆነ ስራ ሰርታችሁ ችኩል ችኩል ችኩል ልብላቸው ሰርታችሁ፣ አይ እዚህ ጋር እኳ አልተሰራም እንዴ! ለምን ነው እዚህ ጋር አልተሰራ? ወይም ደግሞ እናንተ አስተካክል ምናምን የሚሏችሁ ቁጭ ብለው በደንብ ልብ ብሎ ስለሚያዩ ነው። እናንተ ደግሞ ችኩል ችኩል ስለምትሉ ነው። አሁን እኔ ለእናንተ ለማሳየት ቪዲዮ እንዳይረዝም ብዬ በጣም ከመቸኮል የተነሳ የተሳሳትኩት ሊኖር ይችላል። ያደረግኩትን ነገር እኔ ልብ ብዬ ላላውቅ እችላለሁ። እናንተ ተመልካች ስለሆናችሁ ልታይ ትችላላችሁ። ቤትዬ እንደዚህ አድርጊ አስተካኪ ማለት ነው እንጂ ያለባችሁ። በነገራችን ላይ ይህን ምግብ ገብሬ በጣም በጣም ነው የሚወደው ይ በጣም የሚጣፍጠው እዩት። አሁን ሳህን ይዘን ወደ ሳሎን እንሄዳለን። እንደት እንደሚጣፍጥ እናቴ አላያችሁም እናንተ እዩት፣ ስምታነት እንዳለው ለምንድን ነው ቲማቲም ብቻ የሚወጣው? ቲማቲም በወፍራራም ስለሆነ፣ አያችሁት። መኮረኒ በእንትን ብቻ አይደለም የሚበለው። እሺ፣ ማሮቼ ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ ላይክ ሼር አድርጉ። ይህን ነገር ወጭም ከማንኛውም ቤት አለ፣ ሞክሩት። ብዙ ብር አይፈጅም።